አሰላሙ ዓለይኩም ወረህመቱላህ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁራን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ። ሁለተኛ፣ ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቸዋል። የዘላለምን ህይወት አግኝቸዋል። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ እኔ ሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር አንድ ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው ታውቃላችኋል፣ አለ ያ መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆነው ማለት ነው። ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ ማለት ነው። ያው እንግዲህ ውስታዞቹ እየተለያያችሁብን፣ እኛንም አደናገራችሁን። ለማንኛውም ሹክራን ወው። እንደሰማችሁት አንደኛው ውስታዝ በውሸት እስልምና እንታደጋለው እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ ግራጋባችሁን ውስታዞቻችን፣ ግራጋባችሁን እያሉ ነው። ውስታዙ ለምሳሌ ክርስቲያን ሴትን ሙስሊም ወንድ ማግባት ይችላል አይችልም በሚለው ተጠይቆ እንዲህ ብሏል፦ ወይንም የክርስቲያን ሴት ማግባት እንዴት ይታያል በእስልምና? ይላል፣ ካላመኑ ድረስ በፍጹም እንዳታገቡ። አያችሁ፣ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው፣ የአህለል ኪታብ ሴቶችን እኳ ማግባት ይፈቀዳል እኮ የአህለል ኪታብ ሴቶችን ሚስ አርገ ልጅ ልትወልድላቸው፣ እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ትወዳ ታላ ኪታቦች ደግሞ አህሉ ኪታቦች ካሉ ይሄኔ የሸሪዓው ድንጋጌ ነው። ቁርአን ላይ ነፍስ የተደረገ ስለሆነ የሚታበል ሐቅ አይደለም። ከምንም በላይ ራሱን ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደሞለካቸው ሲናገሩ ስሙ እና ይሄ ያለ ክርስቲያኖችን ማግባት አይቻልም ብሎ ፈቷ ያሰጠበታል እና እዚህ ላይ ደግሞ ነሑዘይፋ ሌሎች ሷሓቦችም አግብቷል ኪታቦችን እና እነዚህ ሰው እነዚህ ሷሓቦች ዝሙት ላይ ነበሩ እንዴ? አላህ ስብሐነው ተዓላ በቁርአኑ አሁን ባነሳኸው ቁርአን አያራሱ ዘቢሓቸውም እንደዚሁም ደግሞ ኒሳዎቻቸውም ሓላል ነው ያው ሙሕሶናት ከመሆናቸው ጋር ማለት ነው ይህም ብሎ ሳለ

እነዛ ፍቅረኛና አሽቅ የማያውቁ እና ሙአደባቶች የሆኑ ሴቶችን በዛው እምነታቸው ላይ ያሉ ማግባት እንደሚቻል ነስ ቁራን አንቀጽ ነው ያስቀመጠው። የጠየከኝ ወይ ደግሞ የተናገርከውን ሰው በውስጥ አናግሬ ካሁን በፊት ኔ ያደረገኝ ኔ ያደረገኝ በቤቱ በውስጥ ነው። ሙሽ ግዴታ በገስት ላይ ገስት ላይ እንትን እንደሰማችሁት ነው። እነኚህ ውስጣዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም የክርስቲያኖችና ይሁዶችን ሴቶች ማግባት ይችላል ብለዋል። የመጀመሪያው ውስታዝ ደግሞ ምን ብሏል? አይቻልም ብሏል። ቁርአኑ ደግሞ ይኸው እንደሚቻል ያስቀምጠዋል። አምስተኛው ሱራ ቁጥር አራት አምስት ላይ የማዕድኑ ምዕራፍ አምስተኛው አያ ላይ ማለት ነው። እስልምና ያለ ውሸት መቆም አይችል ሃይማኖት ነው ማለት ነው። እናንተ የትኛው ውስታዝ ደጋፊ ናችሁ? ነቢያችሁ ደግሞ በእኔ ላይ የሚዋሽ ጋነም ይገባል ብሏል ማንኛው ውስታዝ ነው ጋነም የሚገባው ከነኝ ውስጥ ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው ለምንድን ነው የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ እርግጠኛ ነኝ ሂዳችሁ እሱን መዘየር አቅቷችሁ ነው? ሂዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላይ ነው ማላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ፣ እኛ ሙስሊሞች በትንሹ ምንዳችሁ። መልካም የኔ ተወዳጆች፣ አንድ ሁለት አንድ ትሉል ይፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 እንዲሁም ማርያም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ የተናገረው አለ ለሚያሳድዷችሁ ጸልዩላችሁ ለሚረግሟችሁ መርቋቸው ይላል። እቺን እህታችንን ብን መርቃት ምን ይመስላችኋል? እንድገደል የሞት አዋጅ እያስነገረች ስለሆነ ክርስቶስ አስቀድሞ ብሎ ነግሮናል። እኛ በዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 እስከ 2 እንዳትሰናከሉ ተጠንቀቁ፣ ከምኩራብ ያወጧችኋል፣ የሚገድሏችሁም እንኳን ይመጣል። ያንን የሚያደርጉት እኔንና አብን ስላላወቁ ነው እነሱ ደግሞ እግዚአብሔርን ያገለገሉ መስሏቸው ነው ይላል እሷ አሁን ለአምላኳ ለምታመልከው በአሳቧ ማለት ነው ለፈጠረችው አምላክ ሙሀመድ ለፈጠረላት እኔን አርዳ አላህን ልታስደስት እያሰበች እንዴት አንዱን ይጠፋል እፎይን የሚያርደልን እያለች ነው ማለት ነው እኛ ግን አስቀድሞ ክርስቶስ ምን ብሎ ነግሮናል እኔን የምትከተሉ ከሆነ ከምኵራብ ያወጧችኋል ይገድሏችኋልም ብሎ ነግሮናል ለዚህም ነው ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ ሲናገር ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። ከክርስቶስ ፍቅር ማን ይለየናል? ራብ፣ ስደት፣ መከራ፣ ጭንቀት፣ ፍርሃት፣ ሰይፍ ማን ማን ሊለየን ይችላል? ይላል ማንም ምክንያቱም ቀኑ ሙሉ አለ ስለ አንተ እንደሚታረዱ በጎች ተቆጠርን ይላል በዚህ ሁሉ ግን ከአሸናፊዎች እንበልጣለን ከፍታ ቢሆን ዝቅታ ቢሆን ሀያላት ቢሆኑ ግዛታት ቢሆኑ መላእክት ቢሆን ዋሄቨር ማንኛውም ቢሆን ነገስታት ቢሆኑ ፍጥረታት ቢሆን የሚመጣው ቢሆን ያለው ቢሆን ሁሉም ከክርስቶስ የሚበልጡ አይደሉምና በክርስቶስ ከሁሉ ከአሸናፊዎች እንበልጣለን ስለዚህ የአራጅ ክለቦች ተሰባስበው ቢዝቱ እኛ የያዝነው ክርስቶስን እውነትን ስለሆነ አስፈራንም ማለት ነው፣ አንደነግጥም ማለት ነው። መሐመድ ግን ምን ይላል? እኔ የመጣሁት ሰዎች ሁሉ ላላ ለላሃ እስኪሉ ድረስ ልጋደል ነው፣ እንደዛ ካላሉ ንብረታቸው፣ ሕይወታቸው አይጠበቅም የሰየፏታል አለ። ያው እንደምታዩት አዲሱን ሳይ ሙስሊም 21ን መመልከት ይቻላል ማለት ነው። እንዲሁም መሐመድና አላህና የተናገረን አለ እጁን እያፈራረቁ አንድ እጁን ከዛ አንድ እጁን ከዛ እግሩን፣ ሁለተኛ እግሩን ከዛ አንገቱን እየቆራረጡ መግደል ነው፣ ሱራ አልማኢዳ የማዕድኑ ምዕራፍ አያ ሰላሳ ሦስት ላይ። ስለዚህ መሐመድን መናገር ማለት ልክ መሐመድ ላይ ጦርነት እንደመክፈት ስለሆነ አካላቶቹን ቀስ ቀስ እያሉ እየቆረጡ አሰቃይቶ መግደል ነው ይላል። ችህታችን በዛ መሰረት ነው አሁን እኔ እንድገደል ለዚህ አይነት አዋጅ ያስነገረችው ማለት ነው። ኤኒዌስ ግን ውስታዞች ሸው ልሸው እንደዚህ ነው እኛ አስተምሮ የአንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ኦኬ፣ አንተ ነህ። ኦኬ፣ አንተ ነህ። በቃ አየሁ። ይሄን አምላክህ ይታያል አይደል? አየው ይሄን ሽማግሌ፣ አያው ይሄን ሽማግሌ ከዚህ ሰውዬ ጋር ገጽ መቶ ሃምሳ ስድስት ላይ ከንፈር ለከንፈር ተሳስሞ ይህ ውስጣዝ አሁን ደጋግሞ ክርስቶስ የማባጺውንን ሳመው የሚል ደጋግሞ በየጊዜው ይሰራል ማለት ነው፣ ደጋግሞ ለዚህ ምላሽ የሰራሁትን ትናንትና ዲዩት ያደረግኩትን ቪዲዮ እዚህ ቪዲዮ ላይ ግቡና አዳምጡት። አጥጋቢ ምላሽ ሰጠንበታል። ነቢዩ የራሱ ነቢይ የወንድ ብልት እንደሚጠባ አሳይተንበታል ማለት ነው። ዛሬ ግን እችን አዲስ ያት ነብይህ የሰው ምላስ ይጠባል፣ የወንድ ልጅ ምላስ ይጠባል ነብይህ የወንድ ሊብላስ መጥባት ብቻ ሳይሆን የአባታችሁን ብልት እንድትነክሱ እንድትስሙ ነብይህ አዟል። ወንድ ሆኖ የወንድ ብልት እንዲያዘዘ ነቢይ ሙሐመድ ብቻ ነው። በገነት ውስጥ ደግሞ እንደ እስልምና ግብረ ሰዶም የተፈቀደ ነው። በገነት ውስጥ በእስልምና ገነት ውስጥ ግብረ ሰዶም የተፈቀደ ነው። ይቻላል። ሀላል ነው። ክልክል የለም። ስለዚህ ነብይህም ማ ሊያገባው ይችላል። ቻሌንጅ አደርጋለሁ። አንድ ጥቅስ ልታመጣልኝ አይችልም። በገነት ውስጥ እንደ እስልምና በቁራን ላይ አንድም ቦታ ላይ በገነት ውስጥ ግብረ ሰዶም ክልክል ነው የሚል ሀዲስ ላይ ራሱ በግብረ ሰዶም በገነት ውስጥ ክልክል ነው የሚል የለም። ስለዚህ ነቢያችሁ ማ ሊያገባው ይችላል። ነቢያችሁ ወንድ ሊ ብልት ይስማል በገነት ውስጥ የእናንተን ይስማል አይስምም። እሱን ቻሌንጅ አድርጋለሁ። ታመጣልኛለ ወይ ድቤት። በዚሁ በዚ ጠራለኝ። ግብረ ሰዶም ይቻላል አይቻልም በገነት ውስጥ እንደገና ደግሞ ነብይህ እንደዚህ አይነት ነገሮች ያደርጋል አያደርግም። እኛ ጋር የምታነሳውን ታነሳለ። ድቤት ታደርገኛለ። ፍላጎቱ ካለ ድቤት አድርገኝ ማለት ነው በተረፈ ይሄ ነው። ሳነኩን አልነካናችሁም። አስተምሮታችሁን ነው ያጋለጥ ነው የነቢያችሁን ልምምድ ነው እንዲያወጣ ነው። ከዚህ በላይ ግን የከፋ ልምምድ አለ። እህታችን ይህንን ቪዲዮ ተሰሚያለሽ፣ ሼር ያደርጉልሻል። ነቢይሽ ከዚህ በላይ ያደረገው ልምምድ አለ እና ያንን ብናወጣው ሜቢ ምን ሊሰማሽ እንደሚችል አይነው። ግን ውሳዞችሽ እን የሚቀጥሉ ከሆነ የወንድ ልጅ ብልት መሳሙን እና መላሱን መጥባቱን ብቻ ሳይሆን ሌላ በጣም ቀፋፊ ነገር እናወጣለን። ሜቢ መውጣቱ አይቀርም ውስታዞችሽ እንዲሚቀጥሉ ከሆነ ታንኪ ዩ